መጽሐፈ ነገስት ካለ ምዕራፍ 20 በዚያም ወራት ህዝቅያስ እስከ ሞት ድረስ ታመመ ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በህይወት አትኖርምና ቤትህን አስተካክላለው ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ አቤቱ በፊት በእውነትና በፍጹም ልብ እንደው ሄድኩ ደስ የሚያሰኝህንም እንዳደረኩ ታስብ ዘንድ ለምንሃለሁ ህዝቅያስም እጅግ አድርጎ አለቀሰ ኢሳይያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት። ተመልሰ የህዝቤን አለቃ ህዝቅያስን እንዲህ በለው የአባትን የዳዊት አምላክ እግዚአብሔር እንዲህ ይላል ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ እፈውስሃለሁ። በሦስተኛውም ቀን ወደ እግዚአብሔር ቤት ትወጣለህ። በእድሜህም ላይ አስራ አምስት ዓመት እጨምራለሁ፣ አንተንና የችን ከተማ ከአሦር ንጉሥ እጅ እታደጋለሁ። ስለ እኔም ስለ ባሬ ስለ ዳዊት ይችን ከተማ እጋርዳታለሁ ኢሳያስም የበለስ ጥፍጥፍ አምጡልኝ አለ አምጥተው በእባጩ ላይ አደረጉለት እርሱም ተፈወሰ ሕዝቅያስም ኢሳያስን እግዚአብሔር እንዲፈውሰው እኔስ በሶስተኛው ቀን ወደ እግዚአብሔር ቤት እንድወጣ ምልክቱ ምንድን ነው አለው ኢሳያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል ጥላው አስር ደረጃ ወደፊት ይሄድ ዘንድ ወይም አስር ደረጃ ወደኋላ ይመለስ ዘንድ ትወዳለህን? አለ ሕዝቅያስም ጥላው አስር ደረጃ ቢጨምር ቀላል ነገር ነው፣ እንዲህ አይሆን ነገር ግን ጥላው አስር ደረጃ ወደኋላ ይመለስ አለው። ነቢዩም ኢሳያስ ወደ እግዚአብሔር ጮሆ ጥላውንም በአካዝ የጥላ ስፍራ ሰዓት ላይ በወረደበት መንገድ አስር ደረጃ ወደኋላ መለሰው። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ህዝቅያስ እንደታመመ ሰምቶ ነበርና ደብዳቤና እጅ መንሻ ወደ ህዝቅያስ ላከ። ህዝቅያስም ደስ አለው፤ ግምጃ ቤቱንም ሁሉ ብሩንና ወርቁንም ቅመሙንና የከበረውንም ዘይት መሳሪያም ያለበትን ቤት በቤተ መዛገብቱም የተገኘውን ሁሉ ያሳያቸው። በቤቱና በግዛቱ ሁሉ ካለው ህዝቅያስ ያላሳያቸው የለም። ነቢዩም ኢሳያስ ወደ ንጉሱ ወደ ህዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ መጡልህ? አለው። ህዝቅያስም ከሩቅ አገር ከባቢሎን መጡ አለው። እርሱም በቤት ያዩት ምንድን ነው አለው። ህዝቅያስም በቤት ያለውን ሁሉ አይተዋል፣ በቤተ መዛግብቴ ካለው ያላሳዩአቸው የለም አለው። ኢሳይያስም ህዝቅያስም፣ የእግዚአብሔርን ቃል ስማ። እነሆ በቤት ያለው ሁሉ፣ አባቶችም እስከዛሬ ድረስ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም፣ ይላል እግዚአብሔር ከአንተም ከሚወጡት ከምትወልዳቸውም ልጆች ማርከው ይወስዳሉ፣ በባቢሎንም ንጉሥ ቤት ውስጥ ጃንደረቦች ይሆናሉ አለው። ሕዝቅያስም ኢሳያስን የተናገርከው የእግዚአብሔር ቃል መልካም ነው አለው። ደግሞም በዘመኔ ሰላምና እውነት የሆነ እንደሆነ መልካም አይደለምን አለ። የቀረውም የሕዝቅያስ ነገር ጭከናውም ሁሉ ኮሪዮንና፣ መስኖውንም እንደሰራ ውሃውንም ወደ ከተማይቱ እንዳመጣ በይሁዳ ነገስታት ታሪክ መጽሐፍ የተጻፈ አይደለምን? ሕዝቅያስም ከአባቶቹ ጋር አንቀላፋ፣ ልጁን ምናሴ በእርሶ ፋንታ ነገሰ።